ከዚሁ ጋር ድንገት በአእምሮ የመጣ አንድ ጥያቄ አለ። በተለይ ሕፃናትን ስናቆርብና እንደው ትልልቅ ሰዎችም ሲቆርቡ ጠብቋቸው አጋንንት ይፈታተናቸዋል የሚባል ነገር አለ። ሕፃናት እንደውም ቀን ፀሐይ እስኪጠልቅ ድረስ ከቤት አታስወጧቸው ውሃ ይንኳቸው። በቤተ ክርስቲያን የሚከለከሉ ነገሮች እንዳሉ ሆነው እንደ አንዳንዴ እለት በእለት የሚመጡ አዳዲስ ሕጎች የቤተ ክርስቲያን ሕግ እስኪመስሉ ድረስ የትኛው ነው ትክክል ብለን እስከ መጠየቅ የሚያደርሱን እንደው ሥጋው ደግሞ የተቀበለ ሰው የተለየ ጥበቃ ያስፈልገዋል ወይ? ከአጠገቡ ብንሄድ የምርም እውነት እንደሚባለው አጋንንት ይፈታተነዋል ወይ? ሥጋው ደግሞ የተቀበለ ሰው ጋር አጋንንት የመድረስ አቅም አለው? ህፃናት እንዳይስሟቸው፣ ሰው እንዳያገኛቸው፣ ውጭ ላይ ሲወጡ የአየር አጋንንት ያገኛቸዋል የሚባሉ በልማድ የሚመጡ ንግግሮች አሉና እንደው እዛ ላይ የተወሰነ ማብራሪያ ይህም ስህተት ነው። እንግዲህ እኛ ሥጋ ወደሙን ተቀብለን አጋንንት ይርቃሉ እንጂ እኛን አጋንንት አይቀርቡንም። ምክንያቱም ክርስቶስን ተቀብለን የጌታችን የኢየሱስ ክርስቶስን ቅዱስ ሥጋና ክቡር ደም በልተን ጠጥተን አጋንንት ወደ እኛ አይቀርቡም። ስለዚህ አንደኛ እንዳልኩሽ ያለማወቅ ንግግር ነው። እንዴት አድርጎ ነው ሰይጣን ደፍሮ ወደ እኛ ሊቀርብ የሚችለው? በፍጹም ሊቀርብ አይችልም። ስለዚህ እንዲህ አይነት አሁን አስተሳሰቦች ለምሳሌ አው የሚከለከሉ ነገሮች አሉ። እሱ የሚከለከለው ከምን መጸለሽ አሁ ለምሳሌ ትልል አዋቂዎች አዋቂ የሆኑ ሰዎችም ቅዱስ ቁርባን ተቀብለው ሕፃናትን ማቁርበን፣ ለምሳሌ ወደ ቤት ስንመጣ የሚደረጉ ነገሮች አሉ። አንደኛ ሰው ስጋው ደሙን ከተቀበለ በኋላ ለምሳሌ ቅዳሴ ጠበል እንዲጠጣ ይደረጋል አይደለም። ያ እንዲጠጣ የሚደረገው በምንድን ነው? የጌታችን የኢየሱስ ክርስቶስ ቅዱስ ስጋና ክቡር ደምን ከተቀበልን በኋላ እዚህ አፋችን ውስጥ ምንም ነገር እንዳይቀር እንዳይቀር አድርገን እንውጣለን ማለት ነው። ያ ምንድን ነው? አፋችን ላይ ምንም እንዳይቀርም ከክብር የተነሳ ማለት ነው። ሁለተኛ ደግሞ ልክ ሥጋው ደሙን ከተቀበልን በኋላ የሚደረግ ነገር አለው። አፋችንን እንዲንይዛለን። የምንይዝበት እኮ ምክንያት ምን መሰለሽ? አሁን ለምሳሌ ሰው ሥጋው ደሙን ተቀብሎ ቮሚት ሊያደርግ ይችላል። ለምሳሌ የሆነ ወይ ትንታ ሊገጥመው ይችላል፣ ወይ የሆነ ነገር ሊገጥመው ይችላል፣ ወይ የሆነ ነገር ይሸተውና እንደው ትውኪያ እንዳይገጥመው ትውኪያ እንዳይገጥመው የሚደረግ ጥንቃቄ ነው። ያ ጥንቃቄ ይደረጋል። የቅዳሴ ጠበል ይጠጣል። ሌላው የሚመከረው ምንድን ነው? ሰው እህል ሳይቀምስ እንኳን ማውራት እንደሌለበት የቤተ ክርስቲያናችን የትውፊት መጽሐፍት የሚያስተምራሉ። ይሄ በአቡነ ሀብተ ማርያም የተደረገ አንድ ነገር አለ። ምንድን ነው? ሥጋው ደሙን ከተቀበሉ በኋላ እህል ሳይቀምሱ አውርተው ምንድን ነው ተናግረው ጻድቁ ጌታችን ኢየሱስ ክርስቶስ እንዳዘነባቸው በዚህ ምክንያት ንሳ እንደገቡ የጻድቁ ገድል ይናገራል። አሁን ይህ የሚያስተምረን ምንድን ነው? ሰው ስጋው ደሙን ከተቀበለ በኋላ የቅዳሴ ጠበል ይጠጣል። ከዚያ በኋላ እህል ሳይቀምስ ደግሞ ባይቀባጠር ባያወራ። ለምሳሌ እኔ ሳወራውን ከአፌም የሚወጣ ነገር አላር ምራቅ ይወጣል ምን ይወጣል? ስለዚህ ብዙ እንዳንናገር እንኳን የሚከለከለው ለምንድን ነው? ያንዴ ስጋው ደሙን ገናስ እንደ እንደተቀበልን ስላለን ያን ጊዜ እኮ ምን ሆነናል መሰለሽኛ? ልክ እንደ ጌታ መቃብር ነን ማለት ነው። ተመልከሽ፣ እንዲህ ጌታችን ኢየሱስ ክርስቶስን ሕያዋን መቃብር ሆነናል ማለት ነው። ስለዚህ ምንድን ነው ከአንደ በታችን በልዩ ልዩ ምክንያቶች እንዳይወጡ ያንን እናደርጋለን። ብዙ አታውሩ ይባላል። ብዙ አታውሩ የሚባለው እንዳልኩሽ የሆነ ነገር ከአፋችን ምን እንዳይሆን ነው፣ እንዳይነጥብ። ራቁታችሁን አትሁኑ ይላል። እንግዲህ ሙሽሮች በሰርጋቸው ቀን እንዴት ራቁታቸውን ይሆናሉ? ለብሰው ተሞሽረው አይደለም? አጊጠው አይደለም የሚታዩት? ስለዚህ ሙሽራው ክርስቶስን ተቀብለናል። ክርስቶስ እንደ ወንድ ሙሽራ ነው፣ እኛ ደግሞ እንደ ሴት ሙሽሪት ነን። ቤተክርስቲያን አደለንም እኛ? ስለዚህ እሱን በተቀበልን ቀን ራቁታችንን መሆን እንደማይገባን፣ እንደገና ደግሞ አብዝቶ መብላት መጠጣትም አያስፈልግም። አብዝቶ መብላት ከመብላት ከመጠጣት ጋር ሌሎች ችግሮች ይኖራሉ። እንዳልኩች ሌላ ሌላ ችግር ሊፈጠር ስለሚችል፣ ለምሳሌ ጥፍር መቁረጥ አይቻልም። ውሃ እንዳይነካን እነዚህ እነዚህ ለምንድን ነው እነዚህ የሚደረጉ ጥንቃቄ እራቆታችን እንዳንሆን ይደረጋሉ። ከዛ ውጭ ግን ምንድን ነው መሳም ምን ምን የሚለው ነገር በሁለት መንገድ አያለው። እንግዲህ ሰዎች ሲሳሳሙ አይታወቅም አይደለም? የሰው ጠረን አናቅም ወይ የሆነ ማይግ ሰው፣ ለምሳሌ አሁን እኔ ለምሳሌ በግሌ ሽቶ አይስማማኝ። እነዚህ ፓወርፉል የሆኑ ሽቶች የሚገርምሽ እኔ አይስማማኝ። የሚስማማው ደግሞ ሰው ይኖራል፣ ብዙ ደግሞ እንደኔ ያለ ብዙ የማይስማማው ሰው። ስለዚህ ያ ጠረን በጎም ቢሆን ወደ ላይ ወደ ላይ የሚለው ሰው አለ፣ አይደለም? አሁን ስጋው ደሙን ተቀብለን ሰዎች እንዲስሙን የማይፈቀደው ለምንድን ነው? እንዲህ አይነት ነገር እንዳይገጥመን ነው እንጂ ሰዎችን ከመጠየፍ አይደለም፣ ከመጥላት አይደለም። ግን አንድ ለምሳሌ እናታችን ወይ አባት ወይ ልጅ ስጋው ደሙን በተቀበለ ቀን እኔ ሄጄ ለበረከት ብዬ ግን ምን ላደርገው ይችላሉ? እግሩን ልስም ይችላሉ፣ አይደለም? ግንባሩን ልስም ይችላሉ። እሱ አይደለም። ግን ከዛ ውጭ መጥቶ እንደ ሌላው ቀን በቃ ያኔ ሙሽራ ነው። አሁን ሙሽራ በሚሞሸርበት ቀን ሄደን እንደሌላ አሁን አንቺ የምትወጂያት ጓደኛሽ ወይ እህትሽ በምትሞሸርበት ጊዜ በአደባባይ እየታየች እንደዚያ ታደርጊያለሽ። እንደውም ያኔ ነገሰች ማለት ነው አይደለም? እንደ ንግሥት ነው ሙሽሪትን፣ እንደ ንጉሥ ነው ሙሽራን የምናየው። ስለዚህ በቤተ ክርስቲያናችን የቆረበን ሰው እንደ ንጉሥ እንደ ሙሽራ ስለምናየው ጥንቃቄ እናደርጋለን። ይህንን እንጂ አንዳንዶች እንደውም ያስቅሻል ቢላ ያስቀምጣሉ አጋንንት እንዳይቀርበው ብለው መጽሐፍ ቅዱስ ያስቀምጡ። መጽሐፍ ቅዱስ ማስቀመጣቸው ጥሩ ነው፣ እሱ ችግር የለው። ሌላም ቀን ቢያስቀምጡ ጥሩ ነው። ይሄ ግን አጉል ነገር በቤተ ክርስቲያን የሌለ ነው። አጉል ነገር ስለሆነ ከዚህ መወገድ አለበት እንጂ ሕጻን ልጅ ሲቆርብ ያው መጠበቅ ያስፈልጋል። እንኳን ሕጻን ልጅ አይደለም ትልቅ ሰውም ሲቆርብ እኮ ብቻውንም ቢሆን ግን እኮ ችግር የለው። ግን ሙሽራ ብቻውን ይተዋል። አሁን በሀገራችን ባል አሁን ሙሽራ ባገቡበት ቀን አሁን በቤተ ክርስቲያን ስርዓት ለምሳሌ በቤተ ክርስቲያንም ስርዓት፣ በዓለምም ስርዓት ብንሆን ሙሽሮች ያገቡበት ቀን በተዳሩበት ቀን ብቻቸውን ይተዋሉ እንዴ? አይተውም እኮ አይደለም። የቆረበም ሰው ሙሽራ ነው በቃ። ያኔ ክርስቶስን የክርስቶስን ቅዱስ ስጋ ክቡር ደም ተቀብሏል አይደል? ስለዚህ ብቻውን እንዲሆን ብቻውን ቢሆን ግን ችግር አለው ማለት አይደል? ብቻውንም መሆን ይችላል እንዴ። እኔ ለምሳሌ አሁን እንዲ ምንም ወገን ዘመድ ባይኖረ፣ እንግዲህ ባህታውያን አሉ በየገዳሙ ብቻቸውን የሚኖሩ በተባቶ እነሱ እንግዲህ ቆርበው ማን ሊጠብቃቸው ነው? መንፈስ ቅዱስ ነው እንጂ። ስለዚህ ምንድን ነው ይሄ፣ እኛ ግን ያኔ ምንድነው፣ ሰዎች ምንም ማለት አይደለም። እኛ በእኛ ሀገር እንደውም ክብር አደል እንዴ? ሰው ሲቆርብ እኮ የተለየ ክብር ነው የሚሰጠው። ከዚያ አንጻር ነው እንጂ በአጭሩ አንድ ሰው ብቻውን ቢሆን ምንም ችግር የለውም። እንደው በትዳር መካከል ምናልባት በቅዱስ ቁርባን የተጋቡ ሰዎች ተለያይተው መቁረብ እንደማይችሉ መጽሐፍ ቅዱስ የሚያስተምረናል፣ ቤተክርስቲያናችን ታስረዳናለች። ምናልባት ሁለታቸውም ለመቁረብ ተዘጋጅተው ሌሊት ላይ ያው ይሄ ቤተክርስቲያን የምትከለክለን የስጋ ፍቃዶች ህልመ ሌሊት ሊመታን ይችላል። ና በዛ አጋጣሚ አንዳችን ብንሰናከል፣ ወይ ወንዱ ቢሰናከል ሴቷ ለብቻ መቀበል ትችላለች ወይ? ወይ ሴቷ ብትሰናከል ወንዱ ለብቻ መቀበል ይችላሉ? በዚህ በዚህም አስተምሮ ላይ ቤተክርስቲያን ምን ትላለች? ይሄም በጣም ጥሩ ጥያቄ ነው። እንግዲህ አሁን አንቺ በፖዘቲቭ ነው ያመጣሽልኝ። በፖዘቲቭ ማለት ለምሳሌ ባልና ሚስት እኮ በልዩ ልዩ ምክንያት ፍቅር ያላቸው ባልና ሚስት፣ መዋደድ ያላቸው ባልና ሚስት፣ ልጆችን ያፈሩ ባልና ሚስት በአካል እኮ ሊለያዩ ይችላሉ። የሚለያዩት በምንድን ነው? ለምሳሌ ባል ሀገር ቤት ሆኖ እዚህ ሆኖ ሀገር ቤት ውስጥ ሆኖ ሚስት ደግሞ ከሀገር ልትወጣ ትችላለች፣ ወይ አውሮፓ ወይ አሜሪካ ወይ አረብ ሀገር ሊሄዱ ይችላሉ አ በተለያዩ ግን ይኸውም ምንድን ነው ፖዚቲቭሊ ነው የተለያዩት የአካል ርቀት ነው እንጂ በመንፈስ አልተለያዩም። በፍቅር አልተያዩ አልተለያዩም በልብ አልተለያዩ። ግን በልዩ መቼም የሰው ልጅ በሕይወት የሚገጥመው ውጣ ውረድ ብዙ አይደለም። በልዩ ልዩ ምክንያት በአካል ሊራራቁ ይችላሉ። ቅድም እንዳልሽው ደግሞ ሥጋው ደሙን ለመቀበል ወስነው ልዩ ልዩ ፈተናዎች ሊገጥሟቸው ይችላሉ። ይሄ የታወቀ ነገር ነው። አሁን በዚህ አይነት መንገድ ከሆነ ባልና ሚስት በቦታ ተለያይተው ሊቆርቡ ይችላሉ። ምክንያቱም ትዳሩ አለ፣ ትዳሩ አለ፣ ፍቅሩ አለ፣ የልቡን አንድነት ስምምነቱ አለ ስለዚህ ትዳሩ ጤናማ ትዳር ነው። ጤናማ ትዳር ሆኖ በምንድን ነው የተራራቁት? በአካል ግን ተራርቋል። እንዲህ ከሆነ እየተደዋወሉ ለምሳሌ ኢትዮጵያ ውስጥ ከሆነ ባል ባል እዚህ ሆኖ መቁረብ ሚስት ደግሞ ባለችበት ቦታ ሆና ልትቆርብ ትችላለች። እንደገና ደግሞ እንዳልኩሽ፣ አንዳንድ ጊዜ ደግሞ ከሁለት አንዳቸው በስራ ሊወጠሩ ይችላሉ። በስራ በሚወጠሩበት ጊዜ ለምሳሌ ባል ከሆነ በስራ የተወጠረው ሚስት ምን ልታደርግ ትችላለች ልትቆርብ ትችላለች፣ ብቻዋን። ከዚያ በኋላ ባሏ ሌላ ቀን ከሥራ ዕረፍት ሲያገኝ ደግሞ እርሱ ብቻውን ሊቆርብ ይችላል። ይሄ ገንቢ በሆነ መንገድ ጤናማ ከሆነ ትዳሩ በሁለታቸው መካከል ይሄ ሌላ ሌላ ፈተና ከሌለ ማለታችን ነው። በዚህ መንገድ መቁረብ ይችላሉ። ጥሩ የማመጣልሽ ምሳሌ አሁን በቤተ ክርስቲያናችን ለምሳሌ ካህናት ታውቂያለሽ፣ የሚቀድሱበት ቀን ይቆርባሉ። ዲያቆናት የሚቀድሱበት ቀን ያቆርባሉ ይቆርባሉ። ለጊዜው የዲያቆናቱን እናቆይና ወደ ካህናቱን እንሄድ። ሕጋውያን ስለሆኑ አሁን ለምሳሌ እነሱ በቀደሱበት ጊዜ ሁሉ ይቆርባሉ። ካህናት ሚስቶቻቸው ግን ሲቆርቡ አይተሽ ታውቂያለሽ? ሚስቶቻቸው ምን ማለት ነው? ካህኑ ቀድሶ ባቆረበ ጊዜ ሁሉ ካህኑ ይቆርባል፣ በዚያ ጊዜ ሁሉ ግን ሚስት መታ ትቁረብ አይባልም። ሚስት ደግሞ ሌላ ጊዜ መታ ምን ታደርጋለች? ትቆርባለች። ያኔ ግን የተወደደ ባሏ ካህኑ አቁርቦ ቀድሶ እሱም ቆርቦ ወደ ቤቱ ሲሄድ ሚስት ምን ታደርጋለች? ትንከባከበዋለች። ማድረግ የሚገባትን ታደርጋለች። እሷ ደግሞ ሌላ ጊዜ ትቆርባለች ማለት ነው። ስለዚህ በጥሩ ትዳር፣ በጤናማ ትዳር ላይ ያሉ ሰዎች ከሆኑ እንዳልኩሽ፣ ባልኩሽ መንገድ መቁረብ ይችላሉ። ግን ነው ግን ያልኩበት ምክንያት ምንድን ነው? በባልና በሚስቱ መካከል መግባባት ከሌለ፣ መስማማት ከሌለ፣ ወደ አንድነት ካልመጡ ቅዱስ ቁርባን በመቀበል ሁለቱም እኩል ሆነው ካልተማመኑ ግን ሚስት ብቻዋን ሆና መቁረብ አትችልም፣ ባልም ብቻውን ሆኖ መቁረብ አይችልም። ምክንያቱም ሲቆርቡ ምንም ያስፈልጋል? አንድነት ስምምነት ያስፈልጋል። ካልተስማሙ ግን እስኪስማሙ ድረስ መጠበቅ አለባቸው። አሁን በዚህ ዘመን ለምሳሌ፣ በነገርሽ ላይ ያው ጥንዶች የማይቆርቡበት ምክንያት ሌላ ሌላ ምክንያት ይሰጣል። እንግዲህ ከካህናት ጋር የሚያልቅ ጉዳይ ቢሆንም ትልቁ ግን እንደው ጥንዶች ማንሳት መፈልገው ቁርባንን እንደው ምንፈራበት ምክንያት ምን መሰለሽ፣ መተማመን ስለሌለ ነው። እኔ ግልጽ ቋንቋ ሳስቀምጠው ውስልትና ካለ እንደገና ደግሞ ቺቲንግ የሚባለው ጉዳይ ካለ ገብቶሻል። ለምሳሌ ባል የራሱን እንደው ሌላ ፍላጎት ካለው ከሚስቱ እንግዲህ ወጥቶ ወደ ሌላ ቤት ምናምን መሄድ ከፈለገ እንደሱ ካለ ቅዱስ ቁርባን መቀበልን ሬዚስት ነው የሚያደርገው እንጂ ከዛ ውጭ እንዴ ባልና ሚስት ከቆረቡ በኋላ እኮ ሊሳሳቱ ይችላሉ እንዴ ሰዎች አይደሉም ቅድም ብለናል አለ አይነግዱ ይላል እንዴ ሥጋው ደግሞ አትነግዱ አይልም አታትርፉ አይልም አይደለም እንዴ አትማሩ አይልም አትንቀሳቀሱ አይልም በቃ ቆረባችሁ ማለት መነኮሳችሁ ቆረባችሁ ማለት ሞታችሁ ማለት ነው አይልም ቅዱስ ቁርባን እንዴ ቤተክርስቲያን ግን አዲስ ተጋቢዎችን እንኳን አንድ የምታደርገው በቅዱስ ቁርባን አይደለም እንዴ ጋብቻ ለመመስረት ጋብቻ ለማስኬድ ከሚያስፈልጉ ነገሮች መካከል አንዱ እኮ ስራ ስራ ነው። ትምህርት ተማር ነው፣ ተንቀሳቀስ ነው፣ አይደለም እንዴ። በዚህ መካከል፣ በእንቅስቃሴ መካከል ደግሞ ስህተት ከገጠመ ንሳ ግባ ነው። እኛ አሁን አንዳንዱ ልጆቼን ሳላሳድግ የሚሉ ሰዎች አሉ። ልጆችን እኮ የሚያሳድግ እግዚአብሔር ነው። ምን ማለት ነው? እንዲህ ማለት አንዳንዱ ደግሞ ምን መሰለሽ፣ አሁን ይሄ በእርግጥ ዛሬ ዛሬ እግዚአብሔር ይመስገን እየቀነሰ ነው። አንዳንዱ ደግሞ ምንድን ነው ከቆረበ ወይ ከቆረቡ በኋላ አንዳንዶቹ ደግሞ የባልና ሚስት ወጉን መፈጸም የሚከለከልም የሚመስላቸው ሰዎች ሊኖሩ ይችላሉ። ምንጣፍ የሚከለከል፣ ሩካቤ የሚከለከል የሚመስላቸው ሰዎች አሉ። ይሄም ስህተት ነው። መጋባት በሁሉ ዘንድ ክቡር መኝታውም ንጹ ነው ተብሏል። በሕጋውያን ባልና ሚስት መካከል የሚደረግ ተራክቦ ቅዱስ ነው፣ ንጹ ነው ምንም ነውር የለበትም። ስለዚህ እንዲህ አይነት የተሳሳቱ አመለካከቶች አሉ። ስለዚህ ባልና የሚገርምሽ ምንድን ነው እዚያ ዮሐንስ ወንጌል ምዕራፍ አራት ላይ ነው ያቸው ውሃ ጠጪኝ ብሎ ጌታችን ኢየሱስ ክርስቶስ የጠየቃት ሴት ብዙ እዛ ጋር ብዙ ንግግር ነበር። መካከል ላይ እያመነች እያመነች እያመነች መጣች። አይሁዳዊ ብላ ጀመረች። ከዚያ እምነቷ ከፍ አልና ጌታ ብላ ጠረችው። ከዚያ እምነቷ ከፍ ሲል ነቢይ እንደሆንክ አያለው አለችው። ከዚያ ምናላት መሰለች? ጌታችን ኢየሱስ ክርስቶስ ስታምን ይቺ ሴት ሂጅና ባልሽን ጠርተሽ ነይ አላት። በጣም የሚገርመኝ ቃል ሂጂና ባልሽን ጠርተሽ ስታ ወደ ማመን ስትመጣ ባልሽን ጠርተሽ ነው ያላት ይላል። ለምንድን ነው ባልሽን ጠርተሽ ነው ያላት? አየሽ ባልና ሚስት በቤተ ክርስቲያን መጥተው አንድ ላይ ቢማሩ መልካም እንደሆነ ጌታችን በተግባር ሲያስተምረን ነው። ሂጂና ባልሽን ይሄ ማለት ብቻሽን ወንጌል አትማሪ፣ ብቻሽን አትመከሪ፣ ብቻሽን ከምትመከሪ ከባልሽ ጋር ሆነሽ ወይም ደግሞ ከሚስት ጋር ሆነ ብትማር ለነገሮች የተቀራረበ ግንዛቤ ይኖራቸዋል። ስለዚህ እንቁረብ ሲባል አትጨቃጨቁ፣ እናስቀድስ ሲባል አትጨቃጨቁ፣ አንድ የሆነ መንፈሳዊ ጉዳይ እንፈጽም ስትባባሉ አትጨቃጨቁ፣ እንመጽሁት እንርዳ ስትሉ አትጨቃጨቁ። ምክንያቱም ምን አይነት ግንዛቤ አላቸው? የተቀራረበ። ለዚህ ነው ጌታችን ሂጅና ባልሽን ጠርተሽ ነይ ብሎ የተናገራት። ስለዚህ ይህንን ግንዛቤ ውስጥ መክተት ምናልባት ለመቁረብ ያልተስማሙ ካሉ እንዲስማሙ ለምሳሌ ባል ከሆነ አልቆርብም ያለው ሚስት ለመቆረብ ፈቃደኛ ሆና አሁን አንዳንድ ሚስቶች ያለው በጣም ይጨነቃሉ። እንደሆነ እኮ ባሌ አልቆርብ ብሎ ነው ምናምን ይላሉ፣ ይጨነቅነቅ ይላሉ። ከዚያ ሄደው ትዳር ሁሉ ለማፍረስ ሁሉም ያስበዋሉ። ይሄ ስህተት ነው። ማድረግ የሚገባ እግዚአብሔር የሚሳነው ነገር የለም። አይደለም እንዴ? ስለዚህ ሚስት ቤተ ክርስቲያን መታ ምንድን ነው ማድረግ ያለባት ባሌን አካሌ ነው ብለ ሰተኛል። ጌታ ሆይ ስለዚህ እኔ ደግሞ ያለ አካሌ መጽደቅ አልፈልግም ያለ አካሌ የአንተን ቅዱስ ሥጋና ክቡር ደም መብላት መጠጣት አልፈልግም። ስለዚህ የእኔ ጋር የመጣውን ሀሳብ ባሌም ጋር አድርገው አምላክ ሆይ ባሌንም አድንልኝ። በመጽሐፍ ቅዱስ እናት ለልጅ አይደል አለ። ለምን የለ በቃ ይሄ ለምን አንተ ገብረው። አሁን እንዲህ የሚቸገሩ ሚስቶች ካሉ ቤተ ክርስቲያን መጥተው ማልቀስ፣ የባሌን ልብ መልስልኝ፣ አራራልኝ አይደለም ብሎ መመለስ፣ ስእለት ሁሉ መሳል ባሌ ለቅዱስ ቁርባን እንደው ካበቃልኝ ልቡናውን ካስተካከልክልኝ እንዲህ ያደርጋለሁ። ስዕለት ማለት ይሄ ነው። ጽናት ያስፈልጋል፣ ትግል ያስፈልጋል። ምክንያቱም የትዳር ዋና ዓላማው ምን መሰለሽ? የትዳር ዋና ዓላማው አብሮ መተኛት አይደለም ብቻ አይደለም፣ ልጆች መውለድ ብቻ አይደለም። ትልቁ የትዳር ዓላማ አብሮ መጽደቅ፣ አብሮ መዳን። ይህን ቅዱስ ጳውሎስ አንደኛ ቆሮንቶስ ምዕራፍ ሰባት ላይ ተናግሮታል። ቅዱስ ጴጥሮስ ደግሞ አንደኛ ጴጥሮስ ምዕራፍ ሶስት ላይ ተናግሮታል። አብራችሁ የሕይወትን ጸጋ ትወርሱ ዘንድ አላችሁ ይላል አንደኛ ጴጥሮስ ምዕራፍ 3 ላይ። አብራችሁ የሕይወት ጸጋ እንግዲህ መንግስተ ሰማያት ናት እንድትወርሱ አላችሁ። ማን? ባልና ሚስት። ይሄ ከሆነ ደግሞ ባል ከደከመ ሚስት ምን ማድረግ አለባት? ማበርታት፣ ባሏ እንዲበረታ መጸለይ አለባት። እንዴ ቅዱስ ቂርቆስ እናቱ አይደለም ልትክድ እኮ ስትል ነው አይደለም? አይደለም እንዴ ልት የእናቴ ልብ አጽናልኝ ብሎ እኮ ጸልዋል። እና ታዲያ ሚስት ለባሏ ለምን አትጸልም? ባል ደግሞ ለሚስቱ ለምን አይጸልም? በቃ አብሮ መዳን ማለት ይሄ ነው እኮ ምንድን ነው ለምሳሌ ምንገባው ቃል አለ አይደለም፣ አጣች፣ አይደለም፣ አጣ፣ ሰነፈች፣ ሰነፈ፣ ደከመ፣ ደከመች ብዬ አልተውም ብለን ቃል እንገባለን። ያ ማለት ፊዚካል ድክመት እኮ ብቻ አይደለም፣ የነፍስ ዝለት ሰው ያጋጥመዋል። ስለዚህ ያኔ አልተውም፣ እጸልይለታለሁ፣ ለምንለታለሁ። ደግሞ ዋናው ቅን ልቡና ነው። እኛ በቅን ልቡና ከጸለይን የትዳር አጋራችንን እግዚአብሔር ይቀይራል፣ ይለውጣል። ስለዚህ ይህንን ጸሎት ያድርጉ፣ ይነጋገሩ። ተነጋግረው እስኪተማመኑ እና እዚያች ነጥብ ላይ እስኪደርሱ ድረስ ግን ተለያይተው መቁረብ አይችሉም። ግልጽ መሰለኝ ሐሳቡ። እንደው ብዙ ክርስቲያኖች የምንሸወድበት ምናልባት እኔም ተሸወድኩበት ልበላ ቃሉ ይቅርታና ሁሌም በሰንበት ተአምረ ማርያም ሲነበብ ሁልጊዜ የምንሰማት ና ብዙ ምእመናን ብዙ ጊዜ መቀበል የምንፈልገውን ስለምንቀበል ነው ና ስጋው ደሙን መቀበል ያልቻለ ታምሯን ሰምቶ ወደ ቤቱ ሂድ እንደተቀበለ ይሆንለታል፣ የሚለውን ሰምተን ብዙዎቻችን ታምር ሳያልቅ አንወጣም እንላለን። ቅዳሴ ካለቀ በኋላ ምክንያቱም ስጋው ደሙን እንደተቀበልን ስለሚቆጠር የምንልበት አጋጣሚ አለ። የተባለው ግን ሌላ ትርጉም እንዳለው አስባለሁ። እንደው ምናልባት ይችን ቃል እንኳን ብታብራራልኝ። ጥሩ ጥያቄ እንግዲህ፣ ጉዳይ ጉዳይን እያነሳ እውነት ነው። ምንድን ነው ሀረጉን ሲመዙት ምን ዛፉ ይወዛወዛል ይባላል። ብዙ ነጥብ እየተነሳብን ነው እና ምንድን ነው መሰለሽ፣ እዚህ ጋር አሁን የዚህ መሰረታዊ ዓላማ ለምሳሌ ታምረ ማርያም ላይ ያለው በጣም የሚያስቅሽ ነገር አሁን ከቤተክርስቲያን ውጭ ያሉ ሰዎች የቤተክርስቲያንን ትምህርት የማይቀበሉ ሰዎች በስጋው ደግሞ አያምኑም። ግን ይህን ይጠቅሱና ይሄው ታምረ ማርያም እኮ እንዲህ ይላል ልና ለሥጋው ደሙ ጠበቃ መስሎ ይቀርባሉ። ስህተት ነው። በቅዱስ ቁርባን በሥጋው ደሙ ሳታምን ለሥጋው ደሙ ጠበቃ ሆነ መቅረብ የለብም ሲጀመር። ሁለተኛ ነገር ደግሞ ምን መሰለሽ መጻሕፍትንና የእግዚአብሔርን ኃይል አታውቁምና ትስት አላችሁ የሚል ቃል አለ የማቴዎስ ወንጌል ምዕራፍ 22 ላይ ማቴዎስ ምዕራፍ 22 ከቁጥር እንደ 23 ከቁጥር 33 ብናነብ ጌታችን ምን ብሎ አስተማረ መጽሐፍትንና የእግዚአብሔርን ኃይል አታውቁምና ትስታላችኋል አሁን ብዙ ሰው መጽሐፍትንና የእግዚአብሔርን ኃይል ባለማወቅ ይስታል ከዚህ ጋር ሜድ አንድ ቃል አንሳልሽ ለምሳሌ እዚያ መጽሐፈ መክብብ ምዕራፍ 11 ቁጥር 1 ላይ የሚገርመኝ ቃል አለ ምን ይላል እንጀራህን በውሃ ፊት ላይ ጣለው ይላል እንጀራህን በውሃ ላይ ጣለው ከብዙ ቀን በኋላ ታገኘዋለህ ይላል አሁን ዳይሬክት ቃሉን ውሰጅ አሁን ዳይሬክት ቃሉን ወስደሹ፣ ለምሳሌ እንጀራ ከቤት አውጥተሽ ከመሶብሽ በተወደደ ኑሮ ውሃ ላይ ብትጥዩ፣ ከብዙ ቀን በኋላ ታገኘዋለሽ ይገኛል። አሁን ይህንን ቃል ቀጥታ አንድ ሰው ወስዶ ልተግብር ካለ ስህተት ውስጥ ይገባል። ስለዚህ በመጽሐፍ ቅዱስ አንድ ቃል ሲነገር ለምን ተነገረ፣ ምን ማለት ነው ብሎ መጠየቅ ያስፈልጋል። አሁን እዛ ጋር ሲጀመር ተአምረ ማርያምን መስማት ማለት ማዳመጥ ማለት ሥጋው ደሙን መቀበል ማለት ነው አይልም። እንደ የሚል ቃል ተጠቅሟል እንደ የሚል ቃል ተጠቅሟል ለምሳሌ ልጁ እንደ አባቱ ነው ማለት ልጁ አባቱን ነው ማለት ነው እንዴ እንደዛ ብለን አንድ ይህስ ይኸውልሽ አሁን ያረዳድ ችግር ነው ይሽ ሰዎቹ መስማት የሚፈልጉትን ይሰማሉ እንጂ ኢንቴንሽኑን አይረዱትም አሁን ለምሳሌ ልጁ እንደ አባቱ ነው ማለት ልጁ አባቱን ነው ማለት አይደለም ግልጽ ነው ለምሳሌ እገሊት ልክ እንደ እህቷ ናት ማለት እህቷ ናት ማለት ነው እንዴ እንደ ምንድን ነው ቃሉ ማነጻጸሪያ ነው ለምሳሌ ወደ መጽሐፍ ቅዱስ አመጣልሽ። እዚያ ትንቢተ ኢሳይያስ ምዕራፍ አርባ ላይ ሰው ሁሉ እንደ ምድረ በዳ አበባ ነው የሚል ቃል አለ። እንደ ሥጋው ደሙን እንደ ተቀበለ ይቆጠርለታል። እዚህ ጋር ደግሞ ሰው ሁሉ እንደ ምድረ በዳ አበባ ነው ይላል፣ ክብሩም እንደ ሳር ነው። እሺ፣ ሰው ምድረ በዳ አበባ ነው ማለት ነው? ሰው እንደ ምድረ በዳ አበባ ነው ማለት ሰው የምድረ በዳ አበባ ነው ማለት ነው እንዴ? ክብሩም እንደ ሳር ነው ማለት የሰው ልጅ ክብሩ ሳር ነው ማለት ነው አይደለም። እንደምትለው ቃል ምን ማድረጊያ ነች? ማነጻጸሪያ ነች። እንደ እንዳባቱ ነው ማለት አባቱ ነው ማለት እንዳልሆነ፣ ሥጋው ደሙ እንደተቀበለ ይቆጠርለታል ማለት ታምረ ማርያምን የሰማ ሥጋው ደሙን ተቀበለ ማለት አይደለም። እንደሱ አይደለም አረዳዱ። ይህን በጣም ጥንቃቄ ያስፈልጋል። እንደሚለውን አንደኛ ማለት ግን መልእክቱ ምንድን ያለው ነው? ዋናው መልክቱ ምን መሰለሽ፣ በሁለት ሊው የመጀመሪያው ለምሳሌ ቅድም ያልሽው ነው። ሥጋው ደሙን ለመቀበል አሰብኩ ልበል፣ ዝግጅቴን ጨረስኩኝ ከዚያ ተዘጋጅቼ ምን ብዬ ነገጡ ለምሳሌ እሑድ ጠዋት እኔ እቆርባለሁ ብዬ አስቤ ተዘጋጅቼ ሰውነቴን ንስሓ ገብቼ ምን ብዬ ምን ብዬ ተኛው ልበልሽ፣ ህልመለሊት አገኘኝ። ምን አልሆንም? አልቆርብም? አይደለም። ስለዚህ በዛ ሰዓት እንደው እግዚአብሔር አልፈቀደልኝም ብሎ አንድ ሰው ከሚማረር ምን ያድርግ? ይምጣ ቤተ ክርስቲያን ያስቀድስ። ከዚያስ ተአምሯን ሰምቶ ምን ይሁን ወደ ቤቱ ይመለስ። ያኔ እንደምን ይቆጠርለታል? ነው እንደተቀበለ። ይሄ ሰውዬ መጀመሪያ ምን መቀበል ፈልጓል? ሥጋው ደሙን መቀበል ፈልጓል አይደል? አሁን ግን ዝግጅቱን ጨር ፈጽሞ ምን ብሎ ይሄ እንቅፋት መጣበት። ስለዚህ ተስፋዊ ቁረጥ ይምጣ፣ ቅዳሴውን ያስቀድስ፣ ተአምሯን ይስማ። ከዚያ በኋላ እንደምን ይቆጠርለታል? ሥጋው ደሙን እንደተቀበለ ይቆጠርለታል። እንግዲህ ለእንደኔ አይነቱ አውደልዳይ አይደለም ይሄ ቃል። አይ እንደልቤ እንደ ልቤ ስዘል ከርሜ ስጋው ደሙን አልቀበልም ብዬ ተአምሯን ሰምቼ እሱ አይደለም። መጽሐፍቱን ማወቅ አለብን፣ ምን ትርጓሜውን፣ በነገሮች ላይ ተአምረ ማርያም ትርጓሜ እንዳለው ታውቂያለሽ? መጽሐፍ ቅዱስ ብቻ ተአምረ ማርያም ራሱ ትርጓሜ አለው። እና የመጀመሪያው ምንድ ነው ይሄ ነው፣ የሆነ ነገር ቢገጥምን ይሄ ነው። እንደገና ሌላ ምሳሌ ላምጣለች። ስጋው ደሙን አንድ ሰው ለመቀበል ተዘጋጅቶ የቅርብ ቤተሰቡ በሞት ቢያርፍ ቢታመም፣ ነፃ ሆኖ ይቀበላል አይቀበልም? ያን ብቻ አይደለም። ነፃ ሆኖ መጥቶ ሊያስቀድስ ይችላል። ጠንካራ እምነት ከሌለው ግን ያንን እግዚአብሔር እንደ ተቀበለ አይቆጥርለትም። እየፈለገ እንዲህ አይነት ነገር ቢገጥመው አይቆጥርለትም፣ ይቆጥራል። እንዲሁ በቤተክርስቲያዳችን እኮ በጣም የሚያስቅሽ ነገር ልንገርሽ። የደብረ ታቦር ታሪክ አለ አይደለም? ወደ ታቦር ተራራ ይዟቸው ስንቶቹን ነው ይዞ የወጣው? ሶስቱን አይደለም? ጴጥሮስ፣ ቅዱስ ጴጥሮስ፣ ቅዱስ ዮሐንስና ቅዱስ ያዕቆብን። ስንቶቹ ቀርተዋል ከታች? የተቀሩት ቀርተዋል አይደለም ዘጠኙ ማለት ከነዚህ መካከል አንዱ ማን ይሁዳ ነው የተቀሩት አሉ አይደል ለሶስቱ ደቀ መዛሙርት የተገለጠው ምስጢር ከይሁዳ ውጭ ላሉት እንደተገለጠ ታውቂያለሽ ምን ማለት ነው እዛ የቀሩት በይሁዳ ምክንያት ለይሁዳ አልተገለጠም የእግዚአብሔርን ግርማ አያይም ተብሎ ተጽፏል እነሱ ታዲያ በምን እዳቸው ነው ታች የቀሩት እግዚአብሔር ባወቀ ግን ለሶስቱ የገለጠውን ለእነሱም ገልጦላቸዋል ለምን ልባቸው ቀን ነው ልባቸው ቅን ነው። እና እንዲህ አይነት እግዚአብሔር አሰራር አለው። እኛ ፍላጎቱ ይኖረን እንጂ እኛ እምነቱ ይኖረን እንጂ እግዚአብሔር እንዲህ ያደርጋል። ስለዚህ የመጀመሪያ ነው። ሁለተኛው ደግሞ መሰለሽ፣ ይሄ ምን የሚል መልእክት መሰለሽ ያለው የታምረ ማርያም ቃል አንደኛ ስጋው ደሙን ተቀበሉ የሚል ትርጉም አለው። ምንድን ነው የሚለው በሰንበተ ክርስቲያን ሁሉም ሰው ወደ ቤተ ክርስቲያን መጥቶ ስጋው ደሙን ምን ያድርግ ነው ይቀበል የሚል አለ አይደለም ይቀበል ስለዚህ ስጋው ደሙንና ታምረ ማርያምን መስማትን ምን አድርጓቸዋል ለይቷቸዋል መጀመሪያ ምን ያድርግ ነው የሚለው ይቀበል የመጀመሪያ ነው ይቀበል የመጀመሪያ ነው ይቀበል ሲቀበል ደግሞ ምን ያደርጋል ቅዳሴ ያስቀድሳል ስለዚህ ቅዳሴ ያስቀድስ ነው ቅዳሴ ሲያስቀድስ ወንጌል አይሰማም ይሰማል ወንጌል ይስማ ነው የሐዋርያትን መልእክት አይሰማም ይሰማል ይስማ ነው ስለዚህ የመጀመሪያው ስጋው ደሙን ተቀበሉ የሚል መልእክት አለው የመጀመሪያው ሁለተኛው ደግሞ ምንድን ነው? ፈተና ግን ቢገጥማችሁ ደግሞ ተአምረ ማርያምን ስሙ። ምን ነው የሐዋርያት ሥራ ማለት እኮ የሐዋርያት ተአምር ማለት ነው። ስለ እሱ አልገባም፣ ግን ሁለተኛው ደግሞ ምንድን ነው? ኑና ተአምረ ማርያምን ስሙ ነው። በእኔ የሚያምን እኔ ማደርገውን እርሱ ደግሞ ያደርጋል፣ ከእኔም የበለጠ ያደርጋል ብሎ ክርስቶስ ተናገሩ። እንኳን እመቤታችን አንድ የሆነ አማኝ እንኳን በእምነት ካደረገ ይደረግለታል። ስለዚህ ተአምሯን ስሙ ነው፣ ሁለተኛው። ሦስተኛው ምን መሰለሽ የሆነ እንግዲህ ድካም ቢገጥማችሁ ተስፋ አትቁረጡ። ተስፋ ሳትቆርጡ ቤተ ክርስቲያን መጥታችሁ ስጋው ደሙን እንደው መቀበል እንኳን የማትችሉበት ፈተና ውስጥ ብትገቡ ተአምሯን ሰምታችሁ ተመለሱ፣ ቅዳሴ ያስቀድሱ። ይህን ካደረጋችሁ እግዚአብሔር የልቡናችሁን መሻት ይፈጽምላችኋል ነው መልእክቱ። ስለዚህ በአጭሩ እንደውም ተአምረ ማርያም የሚለው እንደውም ስጋው ደሙን ተቀበሉ ነው ተቀበሉ። ግን የምትቀበሉበት ቀን ቅድም ስላብራራሁት አልመል እንዲህ አይነት ነገር ከገጠማችሁ ግን ተስፋ አትቁረጡ እንዲህ ነው የሚለው እና አንዳንዴ መጽሐፍትን በአገባቡ መረዳት ያስፈልጋል። እና ይህንን ለስንፍናችን የምንጠቅሰው ሳይሆን እንደውም የሚለው ምንድነው፣ ተአምረ ማርያም ራሱ የሚለን ምንድነው፣ ተቀበሉ ሥጋው ደሙን። ይሄ ቢገጥማችሁ ግን ይሄን አድርጉ ነው ባጭሩ። ይህንን ይመስላል።